እኔ የምለው አንዳንድ ሰው ወንጀል ሰርቶ ይሰውራል ማለት እንደዚህ ማለት ነው እንዴ? ይሄን የጽናት ጓደኛ ነበረው የክላስ ጓደኛ ነበረው። እንግዲህ ው ከዚህ መማር አለባችሁ ነገር ምን አለ መሰላችሁ፣ እኔም ጭምር ማለት ነው። ይሄ ልጅ የጽናት ጓደኛ ነበረ አይደል? ከዛ በኋላ ው ትዝታ እንደው ዛሬ የለችም፣ እና የሞተ ሰው ስም ማንሳት ትንሽ አስቸጋሪ ነው። ከመጨረሻ አካባቢ ያው የእሷ እጅና ጓንድ ሆኖ ተገኘ። የዚህ ሁሉም የደረጋቸው ይሄን የጽናት ጓደኛ ነው። ምክንያቱም ቤቱ በጣም ስለሚግባባ ያለው ምስጢር፣ እንግዲህ ያው ጓደኛችሁ ቤት ስትገቡ ሁሉም ነገር እንዳለ ታውቃለች ማለት ነው። በቃ አንዳንዴ ጓደኛ ማለት ያው እንደ እህት እንደ ወንድም መወለድ ቋንቋ ነው የሚባለው። ያው እንደዚህ ነው በቃ ውስጥ ምስጢራችሁ ጓደኛችሁ ቤታችሁ ምናምን ሁሉም ነገር ነው፣ አትደብቁትም ማለት ነው። ስለዚህ እንደ ጓደኛ ሆኖ ይቀርባችሁና ከኋላ ያጣቃችኋል ማለት ነው። ይሄን ዶክመንት እዛ ቤት አንስቶ የትዝታ ባይሰጣት ኑሮ ይሄን ሁሉም አይሆኑም ነበር። እሺ አሁን ሁሉም እዮት፣ ትዝታ ሞታለች፣ የጽናትና ተገኘች ሞተች። ጋሽ ግርማ ደግሞ ያው ሞት ጻራ ላይ ነው ያሉት። እንግዲህ ያው አርፈውም ሊሆን ይችላል። ዛሬ ይመጣሉ ያስረዱናል። ከሞቱም እንግዲህ ምንም ማድረግ አንችልም። ግን ይሄን ልጅ ተረስቷል። ገብታችኋል። ምንም ነገር የለም። በሰዓቱ ጽናት በጣም ሄዳበት ነበረ። ምክንያቱም እኛ ቤት የሚገባው እሱ ነው። ሌላ ደግሞ የትዝታ እጅና ጓንት የሆነው እሱ ነው እና ቤታችን ይሄን ዶክመንት ያነሳው እሱ መሆን አለበት። ምክንያቱም የትዝታ የቀኝ እጇ ነው ብላ ነበረ። በዛ ሰዓት ብትሄድበት ኑሮ ይሄ ልጅ ይያዝ ነበር። አሁን ከነ ምናምኑም የለም ጠፍቷል ማለት ነው። እዚህ ሁሉም ወንጀል ይዳርጓቸው እሱ ጠፍቷል። ምን ትላላችሁ? እንግዲ እንግዲህ ያው ጓደኛ ስታ ቀርቦ በቅር በእንትን ወሩ ጓዳ ጓዳችሁ ይሄ ዶክመንታችሁ የምታስቀምጡበት ጭላሽ ጓዳቸው አታስገቡት ማለት ነው። ስለዚህ ከዚህ ይሄን ተማሩ። በዚህ ድራማ በነገራችን ላይ ብዙ የምንማረውበት ነገር አለና ይሄ መስገብገብ፣ የራስን ያልሆነ ነገርን የራስ ማድረግ አጭቤ ታውቃላቸው አጭቤ አጭቤት አናቀንበሏል አጭቤዎች ምናምን የበዙበት በዚህ ስለ አጭብ የምንማርበት ነው። ይሄንን ግን በሙሉ የሚያስተምር ነውና ከእንደዚህ አጭቢዎች ተጠበቁ። ከዛ አጭቢ ወሰዱ መጨረሻቸው ምን ሆኑ? ይኸው እየወደቁ ነው እያንዳንዳቸው ማለት ነው። አሁን የቀረው ይሄ ተስፋ ናሁም ተስፋ የሚባለው ሰውዬ ነው። እሱም እያጭበረበረ ስለሆነ ነገ ከነገ ወደ ሳይል የእሱም ይወድቃል ማለት ነው። ስለዚህ ማን ይቀራል? እውነተኛ ሰው ባቢና ጽናት ነው የሚቀሩ ምክንያቱም ወዘይ ሰው ተንኮል አያስቡም። የተው በቃ የራሳቸው ነው የሚያስቡት። ይህ ከሰው የሚመጣ ብር አይፈልጉም፣ የሰው ሀቅ አይፈልጉም፣ የራሳቸው ያልሆነ ነገር አይፈልጉም። ባቢ አይደለም የራሱ የአባቱ እየተከራከረ ነው። አባቴ ይህ ነገር ነገ ይጥልሃል፣ አይሆንህም፣ ይቅርብህ ያለው ነው። ይህ ስግብግብ ሰውዬ ግን ቤቴ በእግሩ ሰጠት ብሎ የገባ ብር ነውና፣ አንተን ልጅም አይደለም እንደዚህ የምትለኝ ከሆነ ብሎ ያው አስጠንቅቆታል፣ ማለት ነው። ስለዚህ ይህን ሰውዬ ነጌ አለመጣሉ ምንም ዋስትና ያለ። ስለዚህ ይጣላል፣ ይጣላል። ልክ የትዝታ ነጣ ይደርሰዋል ማለት ነው። ሶሀት ይህን ጽናት እጅ ልጅ አሁን ማፈላለግ አለባት። ምናልባት አባቷ ካልሞተ እንደዚህ የምትዘው መሪውን ደግሞ የምትቀሳቀስ ከሆነ ይሄ ልጅ መፈለግ አለበት፣ እንዲያው በቁጥጥር ስር መዋል አለበት። ይሄ ጓደኛዋ ነው እሱ ነው ቁጥጥር ስር ማዋል አሁን ያለበት። ራሱ አይታወቅም። አላሳ አቀበለ፣ ያቺ ተቀበለች፣ የተቀበለችም ሄደች። ያቀበለውም ይኸው የለም ከምድረ ገጽ ጠፍቷል ማለት ነው። ስለዚህ ይሄ ልጅ መሳደድ ያለበት በቁጥጥር ስር ማዋል ያለበት የዚህ ሁሉም ተጠያቂ ነው። ይህ ሁሉ ማያንከራትታቸው ነበር፣ ያን ዶክመንት ከቤት ባይወጣ ኖሮ አንድ ሱ ሁለት ደግሞ ከዚህ በፊት ፍቅሩ የአቶ ግርምሽ ያስፈረመው ወረቀቴ ስለ ድርጅታቸው ማለት ነው። እሱን አስፈልጎ በስተት ደክሞ ያው አልተጠራጠረም አላነበበም። ያው ቤተሰብ ሚስቴ ምናምን ብሎ ነው እንግዲህ በምታምኑት ሰው ደግሞ እንደዚህ መከዳትም ይሄን ትማራላችሁ እና ይሄን ድራማ ቢሆንም አንድ ጠብ የሚል ነገር የለም ሁሉም አስተማሪ ነው። የምሬ ነው ብላችሁ ተማሩ። ባ አይተን ማለፍ ምናምን አይደለም አካባቢያችን ምን አይነት ሰዎች ማቅረብ እንዳለብን ካቀረብንስ በኋላ እንዴት መጠቀም እንዳለብን ጨራሽ ጓዳችን ምስጥራችን መኩረት እንደሌለብን። ሌላው ደግሞ እጅግ በጣም እንትኑ ይሄ ፊርማ ላይ ነው። ፊርማ ላይ አሁን እንደው መጀመሪያ ብዙ ሰው ሲም ነበረው። እንደው ወላቶች እናት አባቶቻቸውን ረየኛ ራሱ ሳይማሩ ራሱ እንደዚህ እንትን አላሉም ነበር። ሳያነቡ በጣታቸው ነበር የሚፈርሙት። እና እንደዚህ በደል እየደረሰባቸው አልነበረም በዛን ጊዜ ራሱ አሁን ቴክኖሎጂ ረግተዋል ሁሉም እንደምታዩት ነው። ሳት አንዳንዴ ይሄ በዋልነት ይሁን በችልነት ወይም ደግሞ ያን የተጻፈ ወይም ደግሞ የተሰጣችሁን ከመፈረማችሁ በፊት ያን ነገር ፎከሳ አለማድረግ ይመስለኛል። ሰው ወይም ደግሞ የምታምኑት ልክ እንደ ድጋሽ ገንበር ድጋሽ ግርሞ ቸኩ ያለ እንደዛ አይነት ሰዎች ደግሞ ይህ በመናየታ እንግዲያው ቤተሰቡ ይታምናል። ቤተሰባችሁም ይሁን ምናቸው ማንኛውም ነገር ይሄ ፊርማ ላይ ጥንቃቄ ያደርጉ ማለት ነው። በጣም ጥንቃቄ ያደርጉ፣ የምሬን ነው የምላቸው በጣም እጅግ በጣም አስተማሪ ነው። በሙሉ አንድ ጠብ የሚል ነገር የለውም እና ይሄን እንትን ጋሽ ግርማ ባይሞት እኔ ደስ ይለኛል። ንብረቱም ተዘርፉ እንትን ተመልሶለት ወደ ነበሩበት፣ እሱም ተሽሎት የተሻለ ሕክምና አግኝቶ እንዲሁም ደግሞ ጽናትም ደግሞ እንደዚህ ተጎድታ አባቷ ሞቶ እስከ መጨረሻ ልትጎዳ በእኔ በኩል አልፈለግም። አባቷ ተሽሎት ድርጅታቸውን ቤታቸውን በእጃቸው አስገብቶ ከዛ በኋላ ያን የድሮ ደስታቸው እንዲመልሱ ነው የኔ ፍላጎት ማለት ነው። እንግዲህ ያ እንደዚህ ነው፣ ምክንያቱም መልካም ሰዎች ስለሆኑ፣ ምክንያቱም የሰዎችን ጥሩ ስለሚውሉ፣ ምክንያቱም ሰዎችን ስለሚያምኑ ያው እየተበደሉ ነው። አሁን ግን ሰው እነሱ በዚህ ያክል በድለው አይደለም። ስለዚህ መልካም ሰዎች እንዳሉ ሁሉ መጥፎ ሰዎችም እዚህ ድራማ ላይ ያሳየናል ማለት ነው። እጅግ በጣም አንድ ጥብታ ነገር የለውም እና እናመሰግናለን። ዛሬው ሲደርሰን ሲደርሱን እናደርሰላቸዋለን። እንግዲህ በጉጉት እንጠብቃለን። እኛም ጋሽር ግርማ እንደማይሞት ያው ያው እርግጠኛ ነን፣ ያው ምኞታችንም ነው እንዳይሞት፣ ምክንያቱም የለፋበት የደከመበት ነገር ሁሉም ማቶ በበሽታ መታከም ያቶ ሆኑ ተንከራቸው መሞት እኔ በኩል አልፈልግም። የድሮ ደስታው እንዲመለስ ነው እኔ የምፈልገው፣ ያን ደስታው እንዲመለስ የነበረበትን እንዲመለስ ነው የምፈልገው በቃ ይህ ማጣትና ማግኘት ማየት እሱ ላይ ነው የምፈልገው። እኛም የምንወስደው እሱ ነው ማግኘት እንደሆነ ማጣት እንደሆነ ግፍ ሰርተን ደግሞ ያን ግፈኞች ደግሞ ተመልሰው ወድቀው እኛን ደግሞ ተመልሰን ከፍ እንድንል ወይም ደግሞ ማለታችን ማሳየት ነው የምፈልገው ይሄን ማለት። እንደዚህ ቢያደርጉ ሁሉም የሞር በቃ ይማርበታል ብዬ አስባለሁ። እንደዚሁም እሱን ተሳቁ ሊሞት ወደዛው እንዳይሄድ ምክንያቱም የሁሉም መመሪያ እንዲሆን ማለት ነው። ጽናትም ደግሞ እንደዚህ ተሰቃይታ ነገ ደግሞ ተሻለ ሁኔታ ኖራ ያን ጊዜ እንደ ታሪክ ልታወራው ነው የምፈልገው እኔ ማለት ነው። ያው ችግር እኮ ሁሌም አይኖርም። የሆነ ጊዜ ይገኝ፣ የሆነ ጊዜ ይጠፋል። ታይም ላይ ሄድ ሄድና ሁሉም ነገር ትቸገራላችሁ፣ ከኋላ ደግሞ ተመልሶ ይመጣል። ያን ያለፋችሁበት ደግሞ እንደ ታሪክ ቁጭ ብላችሁ ታወሩታል ማለት ነው እና ይሄ ነገር ነው የምፈልገው ከጽናት ላይ ማለት ነው። አባቷም ሳይሞት እሷም ሳትስቃይ ሰላማችሁ ይብዛ። እስቲ እንጠብቃለን ዛሬ